የሆነ አሁን ቪዲዮ ላይ ያለ የለ ምን ያህል ሰልፍ ኮንፊደንስ ምናምን እንዳለን ምናምን ደስ ስላለህ ነገር አሁን ስለምሳሌ ቪዲዮ ስንሰራ ኮንፊደንሳችን ምን አይነት ያህል ቼክ ለማድረግ ማለት ማለት ምን ያህል ነው መስራት የሚችለው ወይንም እንደዚህ ካሜራ ፊት ምን ያህል ኮንፊደንስ አለን ቆመን ስናወራ የሚለውም ማለት ነው። እስኪ ወይ አዲስ አበባ ወይ እንደዚህ እኮ አልጠበኩትም ነበር። ባናት እንዴት ነው የሚያደርግ ራይ ደብራል ስታቴ ውርድ ነው ያደርገው። ባናት እንዴት ነው ለጓደኞች በካሜራ የሚታየው? ከዚህ በኋላ ፌስቡክ ላይ ምናምን እንዴት እንደመገናኘ ከበፊቱ ጋርና ከአሁኑ ጋር ነው። አይ አም ሶሪ ፎ ጎበዝ ነው፣ እውነት ኮንፊደንስ አሉ ጀስት ላይክ ኖርማል ስፒክ ማድረግ ይችላል። ገባችሁ? አሁን ሰው ፊት ምናምን ሆኖ በደንብ አድርጎ ራሱን ኤክስፕሌን ማድረግ የሚችል ነገር ነው። ያው እዚህ ጋ አሁን እራሱን እያብራራችላችሁ ነበረ ማለት። አዲስ አበባ ውስጥ ሆነው ያለው ስታተስ ማለት ነው። ምን ያህል ስታተስ ነው ካፓስ ካለፈው እንትን ጋር አሁን ምን አይነት ስታትስ እንዳለው ኤክስፕሌን እያደረገላችሁ ነበር። እስኪ እስኪ ነስ አንድ ጊዜ በጣም ነው። በቃ እኔ አዲሴ ነው ባይዞ አገሩ አዲሴ ነው። እና ለዛም ነው እኔ በፊት እንደምሰማው በቃ እኔ እዚች ሀገር አዲስ አበባ ላይ በቃ ደስ ብሎ ምናምን ብዙ ነገር ሰርቼ ብዙ ተለውቼ ምናምን ሄድ ነበር ይመስለኛል። ያም ሶሪ ነው። ሁጓየት በቃ ጀስ ኖርማል ነው። ሁሉም ነገር የሚቻል ነገር ነው። ላይፍ ለብቻችን ሆነን ሲጀምረው ይከብዳል። ማለት ይከብዳል ይከብዳል፣ ግን ጀስ ኖርማል አድርገን መታግል እንችላለን። ላይፍ በአሁኑ ሰዓት እንደውም መኖር ከባድ ነው። ላይፍ ስትረግል በሆነበት ሰዓት ማለት ነው ግን እነዚህን ነገሮች በቃ ወደ ኖርማል ኬዝ ወስደናቸው መቅረፍ የምንችለው ነገር ነው። ሁላችንም ለብቻችን ኑሮ ስንጀምር ይከብደናል፣ ትግል ይከብደናል። ግን ኖርማል ማድረግ የምንችልበት ወይ አለ። ህይወት አይቆምም፣ ይቀጥላል። በማንኛውም ነገር ይቀጥላል። ግን ነጋችንን ከዚህ የተሻለ ውብ ማድረግ እንችላለን። ነገናችንን ከዚህ የተሻለ ውብ ማድረግ እንችላለን። ዛሬ ያለንበት ሁኔታ ነገን ውብ ማድረግ መቻል አለበት። ይሄ መሸጋገሪያ ነው፣ መሆኑ የቻለ መሆን የሚኖርበት ማለት ነው። መሸጋገሪያ ነው ይሄ። ስለዚህ ማንኛውም ወጣት ገንዘብ ላይ ኖረው ይችላል። ትምህርት ተምሮ የተሻለ ኑሮ እየኖረ ላይሆን ይችላል። ግን ነጋችንን ከዚህ የተሻለ ውብ ማድረግ እንችላለን፣ ዛሬ ሰርተን ማለት ነው። ደግሞ ዛችንን በቂ ላይሆን ይችላል የቤት ኪራይ ራሱ መሸፈን የማይችል ሊሆን ይችላል። ቤተሰቦቻችን ለፍተው አስተምረው ሁሉን ነገር ሊያልፍልን ነው ብለው ከጨረሱ በኋላ እንደገና ከነሱ ድጋፍ መፈለግ ምን ያህል ራስን እንደሚያም ሁላችንም እናውቀዋል። ምን ያህል ራስን እንደሚያም ቤተሰብ አስተምሮ ጨርሶ፣ በቃ ተቀጥሮ ራሱን ችሎ ሊወጣልኝ ነው ለእኔም ሊያሳልፍልኝ ነው እሱም ሰርቶ ብሎ እንደገና ወደ ኋላ መመለስ የምር ለአንድ ለተማረ ሰው ግራጆች ላረገ ሰው ይህ በጣም ይከብዳል። እንደገና በ20 ምናምን ዓመታችን በ25 ዓመታችን በ26 በ23 በ24 ዓመታችን ተመርቀን ከጨረስን በኋላ እንደገና ከቤተሰብ ድጋፍ መጠየቅ በጣም ይከብዳል። ይሄ እኛ ያለንበት ብቻ ሳይሆን የሁሉም ኢትዮጵያዊ ወጣት እያሳሰበው ያለው ኬዝ ነው። ስለዚህ መፍትሄ እንፈልጋለን። እና እንደኛ አይነት የተቸገራችሁ ወጣቶች ካላችሁ ነገን የተሻለ ውብ ለማድረግ እየጣራችሁ ያላችሁ ካላችሁ አብረን ህይወትን የተሻለ ማድረግ እንችላለን። ስለዚህ ወደ ቻናላችን ነው። ምን ትጠብቃላችሁ? ለዛ መፍትሄዎች የረጅም ጊዜ ፕሮጀክት ነው። ክሬት እናደርገው ሶ ም ዚስ አክስ